የምስራች የመጨረሻ ሰዓታት እጅግ አስቸጋሪ እንደነበረ የወጡት መረጃዎች ያሳያሉ። ቤተሰቦቿም አጠገቦቿ ነበሩ። እጅግ አሳዛኝና ከባድ ጊዜያት ልብ የሚነካ ነው። ታይላንድ ላይ በጣም ትልቅ እግዚአብሔር ታምራት አድርጎ እንዳተረፋትም የመሬት መንቀጥቀጡ አብዛኛው ስፍራ ከተደራመሰ በኋላ ሆስፒታል አካባቢ ግን በታምር እንደዳነች ከዚህ በፊት መስክራ ነበር። እግዚአብሔር ከዚህ ህንፃ ያደረበኝ ህንፃው ተደርምዞ ዞ ወዳጆቼ ሁሉ ሰው እግዚአብሔር የሄደችበት ዋነኛው ምክንያት ታይላንድ ላይ ከዚህ በፊት በካንሰር ሕክምና እንደነበረ ጭምርም ነው። ሕክምናው ሙሉ በሙሉ የሄደችበት ዋነኛው ተሳክቶ ነበር። ስትመለስ ግን እዚህ ጋር በጣም በሚያሳዝን ሁኔታ ሌላኛው ካንሰር በሽታ በጀርባ ይዟት

ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ።